ሰላም ውድ ቤተሰቦች እንደምንሰነበታችሁ። ሰሞኑን በፌስቡክ መንደር ስዘዋወር አንድ በጣም ቆንጆ ጽሁፍ ኢንጂነር ቢጃይ ናይከር አጋርቶ ተመለከትኩና በጣም ስለወደድኩትና ስለተማርኩበት መልእክቱም ውስጤን ስለነካው ለእናንተ ላጋራችሁ ይዤላችሁ ቀርበለው እስከ መጨረሻ አብራችሁን ቆዩ። ከደሳለኝ ሆቴል ወደ ኤድናሞል እየነዳው ሄዳለሁ ምሽቱ በቅዝቃዜና በካፊያ ታጅቧል። ቀስ እያልኩኝ መኪናዬን በሶምሶም አሽከረክራለሁ። ብዙ ሴቶች በተቃራኒ አቅጣጫ ግር ብለው ይሮጣሉ። አንዳንዶቹ በአንድ እጅ ጫማቸውንና የቀሚስ ጫፋቸውን ከጉልበት በላይ ሰብስበውና ይዘው ይሮጣሉ። እንዳልገጫቸው ቆምኩኝ። አንዲት ሻሽ ያደረገች ልጅ እግር መኪና ውስጥ እንዳስገባት እጇን እያርገበገበች ለመነችኝ። ፈቃደኝ ሳትጠይቅ በሩን ከፍታ ዘላ ገባችና ከኋላዋ በሩን ደግማ ዘጋችው። ሴንትራል ሎክ ላይ አልነበረም። በእናትህ አድነኝ፣ ፖሊሶች እያባረሩኝ ነው። ዛሬን ተይዤ ጣቢያ ካደርኩኝ ቤቴ ዘግቼ ባት የመጣሁትን የሶስት ዓመት ልጄን ምግብ የሚሰጣት የለም። አከራዮቼም አያዩትም። ፖሊሶች ቢጠይቁ እንኳን ጓደኛዬ ነች በላቸው፣ እመወድህ፣ እባክህ አለችኝ። መኪናው ውስጥ ገብታ በሩን ዘግታ ከአንዳች ነገር እንደምትደበቅ ግንባሯን በጉልበትና በጉልበቷ መሀል እየቀበረች አሳዘነችኝ። እየነዳው በአትላስ ወደ ኢድና ሞላ አቅጣጫ ሄድኩኝ። ግርግሩን አልፈዋለች። ይህ ስራ ቢቀርብሽስ ሌላ ስራ መስራት ብትችይስ፣ ስልጠና ውሰጂና ስራሽን ቀይሪ፣ ልጅ ነሽ አልኳት። መኪናዬን ዳር እያስያዝኩ ላወርዳት ስል የሴተኛ አዳሪን ህይወት አስር ዓመት እያንገሸገሸኝ ሰራሁት፣ ለመድኩት ረዳት የለኝ፣ ትምህርት የለኝ፣ ሙያ የለኝ። ቡቲክ ተቀጥሬ ለቤት ኪራይ ያልበቃኝ አለ፣ እሱንም አልቻልኩበት። ሰው ቤት ተቀጥሬ የሚስቶች ስድብ፣ አይወዱኝም አባወራዎች፣ አልተመቹኝ። አልተማርኩ፣ ማን ይቀጥረኛል? ብማርስ? ይኸው በዚህ ሴተኛ ዳሪ ህይወት ውስጥ የሃይስኩል ዩኒቨርስቲ ተማሪዎች ሁሉ አሉበት። በዚህ ወቅት የቤት ኪራይ ሊያስከፍል የሚችል ብቸኛ የማውቀው ስራዬ ነው እየጠላኸው ነገር ግን አማራጭ አቴ የምትሰራው። ሁሉም ይህን የሚሰሩት ወዶ አይደለም እኮ ችግር ነው። ትዳር እንዳንመሰረት ማን ፈልጎ። ታሪክህ ለማህበረሰቡ ተቀባይነት የሌለው የተወገዘ ማንነት በእድል መጥቶብኛል። ልጅ ቤተሰቡ ሳያሳድገው ከሚሞትበት ባይረገዝስ። ከፈለግ ከዚህ ህይወት ውስጥ እንዴት እንደገባው ልንገርህ ብላ አገጯን ከደረቷ ጋር አነካካችሁ ጭንቅላቴን ከታች ወደ ላይ እየወዘወስኩ እንድትረግረኝ አመላከትኳት። ጀመረች። የዛሬ 10 አመት፣ የ15 አመት ልጅ ነበርኩኝ፣ የዘጠነኛ ክፍል ተማሪ። አባቴን አላውቀውም። ከእናቴ ጋር ነው ያደኩት። እናቴና ጎረቤታችን ጓደኛዋ በብዛት ቤት አያድሩም ነበር። የእናቴ ጓደኛ የእኔ እድሜ ወንድ ልጅ ነበራት። ማምሻ ተያይዘው ሲሄዱ እኔ እና እሱ ብቻ ቤት እንቀር ነበር። አቡቴ ይባላል። ትምህርት ቤታችን አንድ አይነት ቦታ ነበር፣ በአንድ ክፍል የተማርን። አንድ ቀን እናቴና ጓደኛዋ ሁለት ቀን ወደ ቤት አልመጡም። ለካስ በመኪና አደጋ ሞተው ነበር። የሚረዳን ጠፋ፣ ትምህርት ቤት ቀረን፣ ደላላ ወሰደን። እኔ ከነ ድንግልናዬ ለአንድ ባለሀብት ሀብት ተሸጥኩኝ። ገዢዬ እንደ በጋ ገላብጦ ሸመተኝ። ትልቅ ሰው ነበር የቡና ቤቱ ቋሚ ተሰላፊ ደንበኛ ነበር። በሚጠጣ ምሪንዳ ውስጥም ምን እንዳደረገብኝ አላውቅም። ብዥ ሲልብ ነበር የማውቀው። ስነቃ ሰውነቴ ዝሎ፣ የተኛውበት በደም ተጨማልቆ ነበር። ለመነሳት ስጥር ህመሙን አልቻልኩትም። እንደ ምንም ራሴን አጣጥቤ ተነሳው። ደላላው ሁለት ሺህ ብር ሰጥቶኝ አባረረኝ። መግቢያ ያጣሁ ወደ ሌላ ደላላ ቤት ሄጄ ዕድሜ 18 ዓመት ነው ብዬ ካፌ አስተናጋጅነት ተቀጠርኩ። ሰው የሚባል አስጠላኝ። የትምህርት ቤት ጓደኞቼን አስታወስኩ፣ አለቀስኩ። ለአስተናጋጅነት ባህሬ አልመጠን አለ። ትዕዛዝ የሚያዙኝን ወንድና ሴቱን አመናጭቅ ጀመር። እነሱም ይሰድቡኛል፣ ያንቋሽሹኛል። ከዛም ተባረርኩ። ወደ ሴተኛ አዳሪ ህይወት ገብቼ ቀጠልኩኝ። ሰምጬ ገባሁ። የእናቴን ሌሊት መግባት መውጣት ተለማመድኩት። ሲገባኝ እናቴና ጓደኛዋ ሴተኛ አዳሪ የነበሩ መሆናቸው ተገለጸልኝ። የማውቀው የምችለው ስራ እሱ ብቻ መሆኑን ራሴን አሳምኜ ገሰገስኩ። ሰክረው ሲመጡ ሲሳሳቁ፣ ስላጋጠማቸው ወንዶች ሲያወሩ፣ አብረው የተኙትን በቲቪ የሚያውቋቸውን እያዩ ሲያሽሟጥጡባቸው ሁሉም ትዝ ይለኛል። የዛሬ ሶስት ዓመት ገደማ ቺቺኒያ መንገድ ላይ ለስራ በቆንኩበት አንድ ወጣት መጥቶ "ሾርት ስንት ነው?" አለኝ። ያለ አልጋ አምስት መቶ ብዬ መለስኩለት። አዳርስ አለኝ። አንድ ሺ አምስት መቶ አልኩት። እሺ አዳር እዚህ ገዝታውስ ይዣለሁ እንሄድ አለኝ። ብፈራውም የሚቀረብ አይነት ሰው ነበር። ገባን። ብር እስኪ ሰጠኝና ልብስ ሽናው ልቅ እስኪለኝ ጠበኩት። ገላሽን ታጠቢ፣ እራት እዛ ጋር አለልሽ ቢ ሁለት ሺህ ብር ጠረጴዛ ላይ አለልሽ ብሎኝ ሶፋው ላይ ተቀምጦ ሲጋራውን ለኮሰ። ታጥቤ መኝታ ቤት ውስጥ ገባሁ። ጠዋት ስነሳ እሱ ሶፋው ላይ ተኝቷል። ምንም አላደረገኝም። ቡናና ቁርስ መጥቶልሻል ብሎኝ እንደ መተኛት አይኑን ጨፈነ። ገርሞኛል። እንዲህ የተንከባከበኝ ሰው በህይወቴ ውስጥ አጋጥሞኝ አያውቅም። ግራም ገባኝ። ቡና ጠጥቼ ቁርስ በልቼ ታጥቤ ተነሳውና እንግዲህ ምንም አላደርግልህም፣ የታክሲ ብቻ ስጠኝና ወደ ቤቴ ልሄድ አልኩት። ሁሉንም ውሰጩ፣ ቀኑንም ከኔ ጋር ብትይ፣ ዛሬም ከኔ ጋር ብታድሪ አራት ሺ ጨምረልሻለሁ አለኝ። ቆይ ከኔ ምንድን ነው የምትፈልገው? ብዬ ጠየቅኩት። ይህን ጠባሳ ታስታውሸዋለሽ? እንደ ባልና ሚስት ሆነን ቃቃ ስንጫወት አንቺ ላይ ወጥቼ እናቴ ጠዋት ከስራ ስትመጣ ተገርፈን እኔን በእሳት እጄ ላይ እያቃጠለችኝን አንቺን በበርበሬ ያጠነችሽንስ ታስታውሻለሽ? አቡቲ ነኝ እኮ። እንደዚህ እንደማገኝሽ አውቅ ነበር። አቡቲ አብረን ባዶ ቤት ለሊት የምናድረው፣ ጠዋት ሻይ በዳቦ በልተን ትምህርት ቤት የምንሄደው፣ አብረን አውዳመት የምናከብረው እኔ ራሴ ሁሌ በልቤ ነበርክ እያልኩ ተንደርድሬ እቅፉ ገብተን ተላቀስን። ይኸውልሽ ያኔ ስንለያ ላይ የካፌ አስተናጋጅነት ተቀጠርኩኝ። ቀስ ብዬ ሹፍር እና መንጃ ፍቃድ አወጣሁ። ጅቡቲ ነዳለሁ። ራሴን ስችል ቤት ተከራየሁ። ብዙ ጊዜ ፈልጌሽ ነበር፣ ዛሬ ያገኘሁሽ እንጋባ አለኝ። ለእኔ ዱብዳ ያላሰብኩት ነበር፣ ህልም መሰለኝ። በአንዴ ከሴተኛ አዳሪነት ወደ ትዳር የማይታሰብ ህልም ነው። ፈቀድኩለት። ቤቱ ወሰደኝ። ጥሩ ኑሮ ጀመርን። ልጅ አረገዝኩ። የስምንት ወር እያለው የምወደው ባሌ የልጅነት ወንድሜ አብሮ አደጌ ነፃ አውጪ በመኪና አደጋ መሞቱ ተነገረኝ። እንደ እብድ አደረገኝ። ራሴን ሳትኩኝ። ልጄን እስክወልድ የቤት እቃም እየሸጥኩ ባለሁበት ኖርኩኝ። ወጪው ግን የማይቻል ሆነ። ወደ ሴተኛ አዳሪነት ህይወት ተመለስኩኝ። እንባዋ መንታ እየፈሰሰ ነበር። ታውቃለህ አንተ መኪና ውስጥ ቁጭ ብዬ ስለዚህ የአረንቋ ስራ ከፖሊስ ማምለጤ ቤት ዘግቼባት ስለመጣሁት ልጄ፣ ስለ ቤት ኪራይ ክፍያ፣ ስለ ልጄ ወተት ምን አይነት ከስተመር ያጋጥመኛል የሚል የረት ሰርፕራይዝ አስባለሁ? ብላ አንቧዋን መጠራረግ ጀመረች። አቡቲን በህፃንነቱ አብረን ያደግነውን ትልቅ ሆኖ ለአጭር ጊዜ ምንን እንደሰው ሰው እንዳስብ ያደረገኝን የፍቅር ትዝታን ጥሎልኝ የሄደውን ብቸኛው የኔን ሰው እያሰብኩ በትዕግስትና በደስታ ልጃችንን አሳድጋለሁ። ከብዙ መከራ ያመለጥኩት ጠንካራ ሴት አንድ ቀን እንደሚያልፍልኝ ተስፋ አደርጋለሁ። አቡቴ አይቶኝ ጎብኝቶኝ የማያውቀውን የሰው ፍቅር አስተምሮኝ ሄደ። አሁን ወዴት ነው የምትሄጅም? ጠየኳት። እንዴ እድሌን ልሞክር፣ ፖሊሶቹ ያለፉ ይመስለኛል። የታፈሰው ታፍሶ፣ የቀረው እድሉን ይሞክራል። ዘራፊው፣ ቀማኛው፣ ደብዳቤው አያጋጥምሽ በለኝ ብላ የመኪናውን በር ከፈተች። ቆይ የውልሽ እንዲያድርጊ አካውንትሽን እያልኳት፣ አመሰግናለሁ ስላስመለጥከኝ ይበቃል፣ ካንተ ምንም ገንዘብ አልቀበልም ብላ በሩን በላይ ላይ ደርግመው እየሮጠች ወደ መጣንበት በሩጫ ሄደች። መንጃ ፍቃድ አለ? ትራፊክ ፖሊስ ነበር። ያልተፈቀደ ቦታ ለረጅም ደቂቃ ቆሜ ነበር። ይገርመሃል ሰው ፍርድን ከየትም የማግኘት ተስፋው ሲሟጠጥበት በገባበት ችግር ውስጥ እየዳከረ መኖሩን ሳይወድ በግድ ይጎነጨዋል። ከውጭ ስትመለከተው ተመችቶትና ሆን ብሎ በተያዘበት ትብታብ ተመቻችቶ የሚኖር ይመስልሃል። ተይዞ ነው ረዳታቶ ነው። ዝም ብዬ ስለፈልፍ ፖሊሱ አቋረጠኝ። ጌታው በሰላም ነው? ስለምንድነው የምታወራው? ዳር ይዘህ ትንፋሽ ውሰድ፣ ውሃ ጠጣ። መጠጥ አልጠጣህም አይደል? ብሎ አረጋግቶ መንጃ ፍቃዴን ያለ ቅጣት መልሶልኝ ሸኘኝ። ሰው ወዶና ፈቅዶ ችግር ውስጥ ሊከርም አይችልም በሆነ ነገር ተይዞ እንጂ። መርዳት ባትችል ዝም በማለት ማገዝ አሪፍ ነው። ጽሁፉን እንደወደዳችሁትና እንደተማራችሁበት ተስፋ አደርጋለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ።